ሰላም ቤተሰብ እንዴት ናችሁ? ባለፈው ቪዲዮ እንዴት አድርገን ሂያን በመልቲፕል አፕ አብዝተን እንዴት እንደምንሰራ በሌላኛው ስልክ ቀጥታ በጉግል መጀመሪያ በሚቀጥለው በመጀመሪያው ቪዲዮ የሰራሁላችሁ በአካውንት በሚለው ነበር የሰራሁላችሁ። እንዴት አድርገን አካውንት በሚለው ገብተን እንደምንሰራ ሰይቻችሁ ነበር። ዛሬ ደግሞ በጉግል በሚለው ገብተን አሳያችኋለሁ። ልክ እንደዚህ የምትመለከቷታለች መልቲፕል አፕ እሷን ትከፍታላችሁ። ዳውንሎድ ካረጋችሁ በኋላ እሷን ትከፍቱ እና ተዛ ልክ አንዷን መርጣለን ካበዛም በኋላ ማለት ነው። ያኛውን ቪዲዮ ያላያችሁ ልጆች ካላችሁ ቀጥታ ዩት እዩት እና ቪዲዮን እንትማለት ትችላላችሁ። ልክ እንደዚህ አርጎ ሲያመጣላችሁ መጀመሪያ ያሳየኋችሁ እዚህ ጋር አካውንት እና ጎግል የሚላለን እኛ በአካውንት የሰራ ነው። መጀመሪያ ላይ አካውንት ብለን ኮንፊርም አለ እና እዚህ ጋር ምን አስገባን አይዲ አስገባን። እዚህ ጋር ደግሞ ፓስዋርድ አስገባን ማለት ነው። እንደዚህ አድርገን ቀጥታ ከፍተን ገብተን እየሰራ ነበር። በዛኛው ቪዲዮ ያላያችሁ ልጆች ካላችሁ ተመለሷችሁ እዩት፣ ያኛውን ቪዲዮ ማለት ነው። ተዛዛሬ ደግሞ በጎግል እንዴት አድርገን ነው የምንከፍት ወደሚለው እንምጣ። በጎግል ለመክፈት አንዳንድ ሳምሰንጎች እና አንዳንድ ቴክኖች ናቸው እሺ የሚሉን ብለን ነበር አይደል? በመጀመሪያው በጎግል እሺ የሚለን በአንዳንድ ሳምሰንጎች እና እንዲሁም አንዳንድ ቴክኖዎች ናቸው እሺ የሚሉን እንጂ ሁሉም ስልኮች እሺ አይሉንም፣ እሺ አይሉንም። ስለዚህ ዛሬ ላይ በሳምሰንግ ስልክ በጎግል እናዘዘው እና ቸክ እናደርጋለን ማለት ነው። ተዛኛም እናደርጋለን በጎግል እንለዋለን አንድ ጊዜ ማለት ነው። ልክ እንደዚህ ከሆነ ሪሎድ አድርጎ ይሄው ወደ ውስጥ ያስገባናል። ወደ ውስጥ ያስገባህና እዚህ ጋር ምን ያመጣልናል? ይኸው ኢሜይል ክሬት ያደረግነውን ኢሜይል ይጠይቀናል። ተመልከቱ ኢሜል ካላችሁ እዚህ ጋ ምንትሉታላችሁ ይሄኛውን ኢሜል ወይም በሚቀጥለው አሁንም ዳግም ባለፈው ቪዲዮ ደግሞ አሁንም አንድ ሰርች ላችኋለሁ። እሱ ምንድን ነው ኢሜል እንዴት አድገን ነው የምንከፍት። ያንን ቪዲዮ ያላያችሁ ልጆች ካላችሁ ያንን ቪዲዮ ተመልከቱ። ያንን ቪዲዮ ተመልከቱ። ምክንያቱም ኢሜል ልክ በዛ መንገድ ክፈቱ። እንደገና ይሄን አፕሊኬሽኑን በመጀመሪያው ቪዲዮ በደንብ ተመልከቱና ከኛ ጋር አብራችሁ ተከተሉ ማለት ነው። ያንን ካላያችሁት አይገባችሁም። ስለዚህ ዛሬ በአካውንት በሚለው ነው የምንገባ። ስለዚህ ኢሜይል በዛኛው ቪዲዮ ከፍተናል። ተዛ አሁን በጎግል እንላለን። ይኸው ልክ እንደዚህ እንልና አሁን ምን እናደርጋለን ባለፈው ልክ እንዳሳየኋችሁ ኢሜይል እንዴት እንደምንከፍት እንዳሳያችሁ እናንተ የከፈታችሁትን ኢሜይል በዛ መሰረት ተከፍቱ እና የከፈታችሁትን ኢሜይል ይዛችሁ ታመጡ እና እዚህ ጋር ምን ታደርጉታላችሁ? አድ አናዘር አካውንት በሚለው ትነኩታላችሁ። እዚህ አሁን ለምሳሌ እኔ የመጀመሪያው ላይ ከፍችበታሉ ስለከፈቱበት፣ አሁን በሌላ ልከፍት ስለሆነ እዚህ ጋር አድ አናዘር አካውንት የሚላለ እሱን አንድ ዜነኳአሉ። ይሄው አንድ ዜነካውት ማለት ነው። ልክ እንደዛ አድርጎ ወደ ውስጥ ያስገባናል። ትንሽ ቆይቶ ወደ ውስጥ ያስገባናል ማለት ነው። ስለዚህ እናንተ ኢሜይል ያንን ያለፈውን ቪዲዮትና እና በዛ መሰረት ኢሜል ብዙ ኢሜሎችን ክፈቱ። ተዛም በኋላ ቀጥታ ትሰራላችሁ። ይኸው አንዳንድ ጊዜ ኔትወርክ ሲረብሸን እንደዚህ ይለናል። ሳይን ኢን ለማድረግ ኔትወርክ ምናምን ይላል፣ አካውንቱን እንትን ይላል። እስኪ ለማንኛውም ሞክር እናንተ ሲመጣላችሁ፣ እናንተ ጋር የሚመጣላችሁ ሳይን አፓርጉና ክሬት አካውንት ነው ብሎ የሚመጣላችሁ እናንተ ካልከፈታችሁ ክሬት አካውንት በሉት፣ ካልከፈታችሁ ማለት ነው። ኢሜል ካልከፈታችሁ፣ ኢሜል በአዲስ ክሬት ታደርጋላችሁ። ከከፈታችሁ እና ኢሜል የምታውቁ ከሆነ ልክ እኔ እንደማስገባው ታስገባላችሁ። የያዛችሁትን በሌላ ሰው ስልክ የከፈታችሁትም ሊሆን ይችላል፣ በእናንተ የከፈታችሁትንም ሊሆን ይችላል። እናንተ ያንን ይዛችሁ ምን ታደርጋላችሁ? ትከፍቱታላችሁ ማለት ነው። እስኪ እኔ የከፈቱበት አለ እሱን ላስገባሽ እንሽቲ 6 6 6 ተዛ ዜሮ ሶስት እሺ ዘጠኝ ሰባት አንድ ይኸው። እንደዛ አድርጌ ልሙላ። ተዛ አድ ጂሜል ዶት ኮም እሺ። ተዛ ኔክስት ልበለው፣ ተዛ ኔክስት ልበለው። ይኸው አሁን ምን ጠየቀኝ? ፓስዋርድ ጠይቆኛል። እዚ ጋ እንደምትመለከቱ ፓስዋርድ ጠይቆኛል። ፓስዋርድ ጠይቆኛል። እሺ፣ ተዛ ፓስዋርድ ይጠይቀናል። ይኸው ኢሜል አስገብተናል። አሁን ፓስዋርድ ደግሞ እንሙላ። ፓስዋርድ እንሙላ። እሷን አንድ ዜ ሞልቼ ልመለስ ማለት ነው። ፓስዋርድ ማለት ነው ፓስዋርድ አንድ ዜ፣ እሺ እየሞላሁኝ ነው ተዛ ሶስት ሁለት፣ አሁንም ሶስት ሁለት ተዛ መሰላል መሰላል፣ ይኸው ፓስዋርድ እየሞላሁ ነው ማለት ነው። አሁን ፓስዋርዱን ኔክስት ልበለው እስኪ። ይኸው ልክ እንደዚህ አድርጎ ወደው ቀጠው ያስፈልገናል ማለት ነው። ይኸው አግሪ በል ይለኛል። ቀጥታ አግሪ ይሄው መጀመሪያ ያንን ቪዲዮ ዩቱብ ብያቸዋለሁ ያላያችሁ ልጆች ካላችሁ እዛ ላይ ይህን ኢሜይል ታስታውሱ ከሆነ ከፍቸው ነበር በዛ ቪዲዮ ከፍቸው ተዛ ያንን የከፈትሁትን ኢሜይል ተዛ ፓስዋርዱን ሁለቶችን ብቻ ነው ያስገባውለት ኢሜይል አስገባው ፓስዋርድ አስገባው ተዛ ሳስገባለት ምናለኝ አግሪ ብላለኝ ይሄው አግሪ አልሁት ተመልከቱት አግሪ አልሁት ማለት ነው። ስለዚህ እናንተም ኢሜል ትከፍታላችሁ ኢሜልና እና ፓስዋርዱን እያመጣችሁ ልክ በዚህ አሁን እንዳሳየዋችሁ ማስገባት ይኸው እዚህ ጋር ምን ይለናል ኢንተር ፎን ናምበር ይላል በዚህ እንትን ፎን ናምበር አይሰራም የኢትዮጵያ አሁን ስልክ ቁጥር ብታስገቡለት አይሰራም የውጭ ስልክ ካልሆነ የኢትዮጵያ ስልክ ቁጥር ብታደርጉት አይሰራም እዚህ ጋር ምን ይላል ካንስል ምትል ነገር አለች የውጭ ስልክ ካላችሁ ምናልባት ታስገቡለትና ሴብ ብትሉት ሴብ ያደርግላችኋል ግን አያስፈልግም ካንስል በሉት እኔ አሁን እዚ ጋር ካንስል አልኩት። ይኸው ተዛ፣ ሆም አድሬስ ነው የሚለው። ሆም አድሬስም አያስፈልግም፣ ቀጥታ እስኪፕ እምትላለች እዚ ጋር እምትታያችዋለች እዚ ጋር በግራ በኩላለች። እችና እንደዚህ እምንላለን፣ እስኪፕ እንላታለን። እስኪፕ ብለናት እናልፋለን። ልክ እንደዚህ ተመልከቱት። ይኸው ስልክ ቁጥር ሲጠይቃችሁ እስኪፕ በሉት። ሆም አድሬስ ሲጠይቃችሁም እስኪፕ በላችሁ፣ ቀጥታ ወደ አፕሊኬሽን ተመልከቱት። እንደምታዩት ቀጥታ ወደ አፕሊኬሽን ያስመጣ ነው። ይኸው አውቶማቲካሊ እየከፈተ ነው እየከፈተ ነው። ልክ እንደዚህ ትንሽ ተጠብቁትና ይከፍትላችኋል ማለት ነው። ስለዚህ እንደዚህ ሳምሰንግ ያላችሁ ልጆች ካላችሁ ልክ አሁን ባሳዩችሁ መሰረት መክፈት ነው። ይሄው ሁለተኛ አካውንት በጎግል ከፈቱ ማለት ነው። ከዛ ምን አድርጋለሁ? እዚች ጋ ምን ይጠይቀኛል? ፎቶ ይጠይቀኛል። አንዷን ፎቶ ላስገባ፣ አንዷን ፎቶ አስገባለሁ። ለምሳሌ እሺ ይችል አድርግለት ይሄ እንደነገርኳችሁ በሰው ስልክ ነው እየከፈቱ ያለውኝ። ከዛ ይህንን ወስጄ ሎጊን ማድረግ ይችላሉ። ለጊዜው ይህንን ላስገባለት። ይህንን አስገብቼ ራይት ለዋለሁ። ይሄው መጀመሪያ ፒክቸር እናስገባለን። ከዛ ይሄን ስሙን መቀየር እንችላለን። አሁን ተመስገን የሚለውን የጎግሉን ያደረገው ያ ማለት የኢሜላችንን ማለት ነው። እዚህ ጋ የሞላንለት የኢሜላችንን ነው። ብንፈልግ እሽ ጋር እንዲቻርገን መቀየር እንችላለን። ለምሳሌ ሰላም ሰላም ብለን እንትማል እንችላለን መሙላት እንችላለን። ሰው መቀየር እንችላለን። ዓመተ ምሕረት የትውልድ ታይሙንም እንደዘው ተዛዚች ጋ አሁን ፕሮፋይል አስገባን ሜል ፊሜል የሚለውን መረጥ። እንደምትመለከቱት እዚ ጋ ሜል አልኩት። ተዛ ሰላም የሚለውን አረኩት። ስም ችግር የለውም፣ የምትፈልጉትን ማድረግ ትችላላችሁ። ተዛ ዚጋ ምን አረገ የትውልድ ቀን አስቀመጠልኝ። እሱ ችግር የለውም፣ ኢትዮጵያ ነው አልኩት ችግር የለውም። ይሻሱም ይሆናል። ተዛ ኢንቪቴሽን ኮዳለች፣ እሷን እንዳትረሱ። አስራ ዘጠኝ አይሚን አስራ አንድ 0499 ብላችሁ ታስገባላችሁ። 110499 ኢንቪቴሽን ኮድ ማለት ነው። ይው 110499 ብላችሁ ልክ ኮንቲኑ ትልታላችሁ። ኮንቲኑ ይው ቀጥታ አስገባን ማለት ነው። ይው እንደምትመለከቱት ቀጥታ አስገብቶናል ወደ አፕሊኬሽኑ በቃ። ከዚህም በኋላ እንደገባችሁ እዚህ ጋር እንደምትመለከቱት ኔትወርክ ነው ትንሽ እንትን ያለን እዚህ ጋር ይው እንደምታዩት ወደዚህ ያስገብቶናል። እዚህ ጋር ሩም አለ፣ እዚህ ጋር ሜሴጅ አለ፣ እዚህ ጋር ሚ የሚል አለ። ይኸው የእኛ ፕሮፋይል እዚህ ጋር ይታየናል። ሰላም ይላለ ስም አይዲ 177294 ተሰጡናል ማለት ነው፣ ሰጡናል። ስለዚህ እዚህ ጋር በሚገባ ከፍቶልናል። እንደዛ አርጋችሁ እናንተ መክፈት ትችላላችሁ ማለት ነው። እናንተ እንደዛ አርጋችሁ መክፈት ትችላላችሁ ሙሉ ለሙሉ። ስለዚህ በጉግል ሳምሰንግ ስልክ ያላችሁ ኢሜይል ትከፍታላችሁ መጀመሪያ ተዛ መልቲፕል አፕ ላይ ትሄዱና ታበዛችሁ በኋላ ምን ታደረጋላችሁ? በጎግል ትሉታላችሁ። አፕ ነክታችሁ በጎግል ትሉታላችሁ። በጎግል አድርጋችሁ ኢሜይል እና ፓስዋርድ ታስገቡለታላችሁ። ልክ የአሁኑ ሲስተም ተጠቅማችሁ ወደዚህ ትገቡና በአንድ ስልክ ሁለት አካውንት፣ ሶስት፣ አራት አካውንት ትከፍታላችሁ ማለት ነው። እዚህ ጋር እንደምትመለከቱ ኢትዮ ኮይን ሴለር ይላል። ይሄ የእኛ ቤት ነው። ሁላችሁም አዲስ የሆናችሁ ልጆች ካላችሁ እዚህ ጋር ቀጥታ በመንካት ልክ እንደዚህ እዚህ ጋር ኢትዮ ኮይን ሴለር የምትላለች እዚህ ጋር እንደምትመለከቷት ይህንን ስትነኩት ቀጥታ ወደ ውስጥ ያስገባችኋል ማለት ነው። ልክ ተመልከቱ። በዚህ መልክ ያስገባችኋል፣ በዚህ መልክ ያስገባችኋል፣ በዚህ መልክ ያስገባችኋል። ይሄው እንደዛ አርጋችሁ ትገባላችሁ። አሁን ሌላኛው ስቴፕ ምንድን ነው የቀረን? ልክ እዚህ ውስጥ ትገቡና አዲስ ከሆናችሁ ትገባላችሁ፣ እኛን ታናገራላችሁ፣ ሆስት ወይም ኤጀንት ትመዘገባላችሁ፣ ቀጥታ ከኛ ጋር ወደ ስራ ትገባላችሁ። ቀጥታ ወደ ከኛ ጋር ወደ ስራ አስታውሱ፣ ኢትዮ ኮይን ሴለር ነው የሚለው። ተዛ ሚጋ ትሄዳላችሁ፣ ሚጋ ትሄዱና አሁን ምንድን የቀረን ፓስዋርድ መስጠት። ፓስዋርድ ለምንድን ነው የምንሰጠው? ብንፈልግ ይሄኛው እየከፈትን ያለው ይሄኛው በሰው ስልክ ከሆነ በእኛ ስልክ ለመውሰድ ምን አድርገናል? መጀመሪያ ላይ የታስታውሱ ከሆነ በመጀመሪያው የአይዲ ወስደን ተዛ ፓስዋርድ ወስደን ከፍተናል። በመጀመሪያው ቪዲዮ እሱን ሄዳችሁት ያላያችሁ ካላችሁት ካላችሁ ሄዳችሁት። ስለዚህ አሁን አስራ ሰባት ሰባ ሁለት ዘጠና አራት እሷን አይዲ ያስኝ። ተዛ ደግሞ ምን ላደርግ ነው? ለዚህ ለዚህ አፕ ደግሞ ምንድን ሰጠዋለሁ? ፓስዋርድ ሰጠዋለሁ። እዚች ጋር እንደምትመለከቱ ሴቲንግ የምትላለች ያት። እዚች ጋር ሴቲንግ የምትሏን አንድ ዜን እናካታለን ልክ ሴቲንግ የሚለውን ከነካን በኋላ እዚህ ጋር አካውንት ሴክሪቲ የሚለው ጋር እንነካለን። አካውንት ሴክሪቲ፣ ከዛ ደግሞ ሴት ሎጊን ፓስዋርድ የምትላለች እሷን አንድ ዜ እንነካለን። ሴት ሎጊን ፓስዋርድ እሷን እንነካለን። ተመልከቱት፣ ምን ይለናል? አይዲያችንን ከላይ ያመጠዋል፣ እታች ላይ ኢንተር ዮር ፓስዋርድ ይላል። ሁለት ተመሳሳይ ፓስዋርድ እንሰጣለን። የምንሰጠው በካፒታል ሌተር፣ ስሞል ሌተር፣ ቁጥርና መሰላል አትን የምትፈልጉትን አንዷን መርጣችሁ መጠቀም መርጣችሁ መጠቀም፣ ተዛ ሰሚት ትሉታላችሁ። እኔ አሁን ልስጥ ልስጥና ልመለስ እሺ። እሺ ልክ ሞላሁት እንደምትመለከቱት ምን አረኩኝ? ካፒታል ሌተር ሞላሁኝ፣ ተዛ ስሞል ሌተር ሞላሁኝ፣ ተዛ ቁጥር ሞላሁኝ፣ ተዛ መሰላል መሰላል አረኩኝ። እንደሱ አድርጌ ስምንት ከስምንት እስከ አስራ ስድስት የሚሆን ቁጥር ትሰጡታላችሁ ማለት ነው። እኔ ስምንት ቁጥሮችን ሰጥችኋለሁ። ስምንት ቁጥሮችን ሰጥች ምንለዋለሁ? እዚህ ጋር ቀጥታ ሰሚት ነው ምለው፣ ቀጥታ ምንለዋለሁ? ሰሚት ለዋለሁ ይሄው ልክ እንደዚህ ሲል አሁን እረስት ፓስዋርድ ይላል። እንደገና ለመቀየር ከፈለኩኝ እረስት ፓስዋርድ የሚለው ነክቼ ያስገባውትን ምን አደርጋለሁ ያስገባውትን ቀጥታ ምን አደርጋለሁ አስገባለታለሁ። አሁን ያስገባውትን ፓስዋርድ አስገብቼለት እንደገና በአዲስ መስጠት እችላለሁ። መቀየር ከፈለኩኝ እረስት ፓስዋርድ ልና አሁን የሰጠሁትን አስገብቼ እንደገና ሌላ በአዲስ መቀየር እችላለሁ። አሁን ይዞልኛል ማለት ነው። ስለዚህ ምን ያስኩኝ እዚች ጋር እንደምትመለከቷት መጀመሪያው ላይ አስራ ሰባት ሰባ ሁለት ዘጠና አራት የሚል አይዲ ይዣለሁ አይዲ ይዣለሁ። ተዛታች ደግሞ ምን አለ ፓስዋርድ ይዣለሁ። ስለዚህ ሁለቶችን ይዤ ፓስዋርድ እና አይዲ በምፈልገው ስልክ ወስጄ ሎጊን እያረኩ መጠቀም እችላለሁ ማለት ነው። በራሴ ስልክም መጠቀም እችላለሁ። ቢያስወጣኝ አንዳንድ ጊዜ ያስወጠናል ሎጊን በልኝ ይላል። አንዳንድ እንደዚህ ስናበዛበት በጣም ብዙ ሲሆን ሎጊን በሉኝ ይላል። ስለዚህ እናንተ ሁለቱን እስከያዛችሁ ድረስ ምንም አያሳስብም። ልክ ወስዳችሁ መጀመሪያ እንዳሳየኋችሁ መጀመሪያ እንዳሳወያችሁ እየወሰዳችሁ ማስገባት አይዲዮን ታስገባላችሁ ፓስዋርድ ትሞላላችሁ፣ ሎጊን ስትሉት ቀጥታ ይከፍትላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ፓስዋርድ መስጠት ትችላላችሁ ማለት ነው። ስለዚህ በመጀመሪያው ቪዲዮ ምን አሳየኋችሁ? በአካውንት አከፋፈት አሳየኋችሁ። በሁለተኛው ቪዲዮ ደግሞ ልክ በዛሬው ቪዲዮ ደግሞ በጎግል እንዴት እንደምንከፍት እና ፓስዋርድ እንዴት እንደምንሰጠው አሳየኋችሁ ማለት ነው። ስለዚህ በዚህ መሰረት አሪፍ የሆነ ስራ መስራት ትችላላችሁ ማለት ነው። ለዚህ ቻናል እስካሁን ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ ሸር ማድረግ እንዳትረሱ። እንዲሁም ከኛ ጋር መስራት የምትፈልጉ ልጆች ካላችሁ ኮሜንት ሴክሽን ላይ አስቀምጡልን ወይም ጻፉልን እንመልስላችኋለን አለበለዚያ ዲስክሪፕሽን ቦክስ ላይ የቴሌግራም ዩዘርኔም እና ዋትሳፕ ዩዘርኔም ናምበር አስቀምጥላችኋለሁ። እዛ ጋር ማናገር ትችላላችሁ ማለት ነው። ስለተከታተላችሁን እናመሰግናለን።